ከሁለት ዓመት የእርስ በርስ ጦርነት በኋላ ዳግም ለሁለት የመከፈል አደጋ የተጋረጠባት ሱዳን የሱዳን ጦር ሰራዊት ካርቱምን ተቆጣጥሮ መንግስታዊ ስልጣኑን ለማጠናከር እየጣረ ባለበት ጊዜ ተቀናቃኙ ፈጥኖ ደራሽ ኃይል ወይም አር ኤስ ኤፍ ቲዩ መንግስት መመስረቱን ይፋ አድርጓል። ይህም ለሁለት ዓመታት በእርስ በርስ ጦርነት የታመሰችው ሱዳን ዳግም ለሁለት በመከፈል ስጋት ውስጥ ትገኛለች። የአገሪቱ ጦር በአርኤስኤፍ ቁጥጥር ስር የነበረው ማዕከላዊ አካባቢዎችን መልሶ የተቆጣጠረ ሲሆን፣ የፈጥኖ ድራሽ ኃይሉ ደግሞ በሚራብ ዳርፉር ያለውን ይዞታ አጠናክሯል። አርኤስኤፍ መቀመጫውን በዳርፉር አድርጎ እውቅና ለማግኘት ጥረት ያደርጋል። እውቅናው የጦር መሳሪያ ገበያ ላይ ለመሳተፍም የሚረዳው ይሆናል። የአገሪቱ ጦርና አር ኤስ ኤፍ መሳሪያዎችን ለማግኘት እንደ ኢራን፣ ቱርክ፣ ሳውዲ አረቢያ፣ ኤምሬትስና ሩሲያ ባሉ ሀገራት ላይ ጥገኛ ናቸው። በጦርነት ውስጥ የውጭ ጣልቃ ገብነት እየጨመረ በመሆኑ የተኩስ አቁም ስምምነት በቅርቡ ይደረሳል ተብሎ አይጠበቅም። ሁለት ሀገር የመሆን ፍራቻ በጦርነት የታመሰው ሱዳን የእርስ በርስ ጦርነቱ ሶስተኛ ዓመቱን በጀመረበት በዚህ ወቅት ሁለት ሀገር የመሆን አደጋ ከፊቱ ተጋርጦበታል። የፈጥኖ ድራሽ ኃይሉ አርኤስኤፍ እና አጋሮቹ በዓለም አቀፍ ደረጃ ከፍተኛ ውግዘት ቢደርስባቸውም በተቆጣጠሩት አካባቢ ትይዩ መንግስት መመስረታቸውን አውጀዋል። አርኤስኤፍ እና አጋሮቹ የሱዳን መንግስት መመስረቻ ቻርተር የሚል ስምምነት ከሳምንታት በፊት ናይሮቢ ላይ ከተፈራረሙ በኋላ አገሪቱ ለሁለት ትከፍላለች የሚለው ስጋት ጨምሯል። ትይዩ መንግስት በፖርት ሱዳን የሚገኘውንና በአገሪቱ ጦር የሚመራውን መንግስት የሚገዳደር ነው። ተንታኞች እንደሚሉት አረሰፍ የጦር መሳሪያ ለማግኘት የሚያደርገውን ጥረት ለማሳደግ በሚል እውቅናውን ይፈልገዋል። የተባበሩት መንግስታት፣ የአፍሪካ ህብረት፣ የአረብ ሊግ፣ የአውሮፓ ህብረትና አሜሪካ ሀሳቡን ተቃውመው የሱዳንን አንድነት እንደሚደግፉ ገልጸዋል። አረሰፍ በማዕከላዊ ሱዳን በሚገኙት በጄዚራ በሴናርና በካርቱም ተከታታይ ኪሳራ ደርሶበታል። የአገሪቱ ጦር ማዕከላዊ ሱዳንን መልሶ መያዙ ምስራቅንና ሚራብ በሚል የሊቢያን የሚመስል መከፋፈል ሊፈጥር ይችላል የሚል ስጋትን ፈጥሯል። ድጋፍ ለማግኘት የሚደረግ ፉክክር የሱዳን ጦር ሰራዊትንና ፈጥኖ ደራሽ ኃይሉ ራሳቸውን ለማጠናከር በርካታ የታጠቁ ቡድኖችን መልምለዋል። በዚህም የተነሳ የታጠቁ ቡድኖች በሁለቱም በኩል በእርስ በርስ ጦርነት ተሳትፈዋል። ሰራዊቱን ከሚደግፉ ቡድኖች መካከል የዳርፉር የታጣቂ ጥምረት የሆኑት የአልባራቢን ማሊክ ብርጌድ ሚሊሻና ና የሱዳን ኃይል ሚሊሻ ይገኙባቸዋል። በምስራቅ ሱዳን የተመሰረቱት የምስራቅ ኦርታ ኃይሎች የምስራቅ ሱዳን ፓርቲዎች ኃይሎችንና የንቅናቄዎች ህብረት እንዲሁም የምስራቅ ሱዳን ብሔራዊ የፊቲና ልማት ንቅናቄ በተመሳሳይ የአገሪቱን ጦር ተቀላቅለዋል። በአስር ሺዎች የሚቆጠሩ ፖፑላር ሬዚስታንስ በመባል የሚታወቁት የበጎ ፍቃድ ተዋጊዎችም ጦሩን ሲደግፉ ቆይተዋል። አርስፍ በሚፈጽማቸው የሰብአዊ መብት ጥሰቶች የተነሳ አጋሮቹን ለመሳብ መጀመሪያ ላይ ከብዶት ነበር። የፈጥኖ ድራሽ ኃይሉ ናይሮቢ ላይ ቻርተሩን በፈረመበት ወቅት ግን ሱዳን ፋውንዲንግ አሊያንስ የተባለ ጥምረት ጥረትን በመመስረት ትልቅ ፖለቲካዊና ወታደራዊ ድል አስመዝግበዋል። አርኤስኤፍ በመጋቢት ወር በደቡብ ኮርዶፋን ከሚንቀሳቀሰው ከሱዳን ህዝቦች ነጻ አውጪ ጋር ጥምረት መስርቻ ለው ብለዋል። በሱዳን ግጭት እጃቸውን ያስገቡ የውጭ ኃይሎች የሱዳን ጦርና ፈጥኖ ድራሽ ኃይል ጦርነቱን ለማስቀጠል በከፍተኛ ደረጃ የውጭ ወታደራዊ ድጋፍ ላይ ጥገኛ ሆነዋል። ጦሩ ከግብፅ፣ ከሩሲያ፣ ከኢራን፣ ከቱርክና ከኤርትራ ድጋፍ እንደሚያገኝ በሰፊው ይታመናል። ፈጥኖ ድራሽ ኃይሉ በበኩሉ በተባበሩት አረብ ኤምሬትስ በቻድ በደቡብ ሱዳን ና በኬንያ እንደሚደገፍ ይነገራል ሪፖርቶች እንደሚጠቅሙት ካይሮ ለሱዳን ጦር የጦር መሳሪያ አቅርቦትን ጨምሮ ቀጥተኛ ወታደራዊ ድጋፍ አድርጋለች እንደ አውሮፓውያን አቆጣጠር በጥቅምት 2024 የአር ኤስ ኤፍ መሪ የሆኑት ጀኔራል መሐመድ ሀምዳን ዳጋል ወይም ሄሚቲ ግብፅንና ኢራንን ለጦር ወታደራዊ ድጋፍ ያደርጋሉ ሲሉ ከሰዋል ኢራንና ሩሲያም ለሱዳን ጦር ድጋፍ ማድረጋቸው የተነገረ ሲሆን ኢራንን የጦር መሣሪያዎችንና የድሮን ቁሶችን በመላክ ድጋፍ አድርጋለች ተብሏል። ራን ለሱዳን ጦር ድጋፍ ማድረግ የጀመረችው አገሪቱ ከጥቅምት 2023 ጀምሮ ዲፕሎማሲያዊ ግንኙነታቸውን ማሳደሳቸውን ተከትሎ ነው። የሱዳን ጦር ተዋጊ ጄቶችን ጨምሮ ወታደራዊ ቁሳቁሶችን ከሩሲያ ተቀብሏል ተብሏል። የሱዳን ባለሥልጣናት ከ2024 ጀምሮ ሩሲያን ሞስኮን ደጋግመው የጎበኙ ሲሆን ባላቸው ግንኙነትና የወደፊት ትብብር ዙሪያ ተወያይተዋል። ሩሲያ ለሱዳን ጦር የምታደርገው ድጋፍ በሱዳን በኩል ል ቀይ ባህር ላይ የጦር ሰፈር ለመመስረት የሚያስችላትን ቦታ ለማግኘት ከምታደርገው ጥረት ጋር የተያያዘ ነው። እንደ አውሮፓውያኑ አቆጣጠር በነሐሴ 2024 የሱዳኑ ሌትናል ጄኔራል ያስር አልአታ የሞስኮን የጦር ሰፈር የመመስረት ፍላጎት በመደገፍ ጦሩ የሩሲያን ፍላጎት አረጋግጧል። የካቲት ላይ ደግሞ የውጭ ጉዳይ ሚኒስትር አሊ ዩሱፍ ሩሲያ የባህር ኃይል ሰፈር ለማቋቋም ባቀረበችው ጥያቄ መሰረት ሱዳን ስምምነት መፈረሟን ይፋ አድርጓል። ምንም እንኳን ቴህራንና ካርቱም ቢያስተባብሉም ኢራንም በሱዳን በኩል የባህር ኃይል ሰፈር ለማግኘት ፍላጎት እንዳላት ይነገራል። የእርስ በእርስ ጦርነቱ እንዲቆም ቱርክ ደጋግማ ብትጠይቅም፣ የሱዳን ጦር በቅርቡ በካርቱም ላስመዘገበችው ድል ቱርክ ሰራሽ ቲቢ ሁለት ሰው አልባ አውሮፕላኖች ወይም ድሮን ተጠቅመዋል። ኤርትራ ከሱዳን ጦር ጋር የተሰለፉ የታጠቁ ቡድኖች እንዳሰለጠነች የተዘገበ ሲሆን አስመራ በጉዳዩ ላይ ዝምታን መርጣለች። አንዳንድ የሱዳን ታጣቂ ቡድኖችም ከኤርትራ የጦር መሳሪያ ስለመቀበላቸው አምነዋል። ያረሰፍ ዋነኛ ደጋፊ የተባበሩት አረብ ኤምሬትስ ናት። የባህር ሰላጤው ሀገር ወንጀላውን ብታስተባብልም በተባበሩት መንግስታት ድርጅት የተደገፉ በርካታ ዘገባዎች ግን ይህን ያረጋግጣሉ። የተባበሩት አረብ ኤምሬትስ የጦር መሳሪያ ትሰጥ እንደነበረና ይህንንም በቻድ በደቡብ ሱዳን በሊቢያና በመካከለኛው አፍሪካ ሪፐብሊክ በኩል ታክናውን እንደነበር ጠቅሰዋል። የሱዳን ፈጥኖ ድራሽ ኃይል በተለይም በዳርፉር በፈጸመው የዘር ማጥፋት ወንጀል ተባባሪ ሆኗል በማለት የአገሪቱ ጦር የተባበሩት አረብ ኤምሬትስን በዓለም አቀፍ ፍርድ ቤት ከሷታል። የተባበሩት አረብ ኤምሬትስ ክሱን ውድቅ በማድረግ ሕጋዊ መሰረት የሌለው ብላለች። የሱዳን ጦር ደቡብ ሱዳንን ለአር ኤስ ኤፍ ቅጥረኛ ነፍሰ ገዳዮችን አቅርባለች ያለ ሲሆን የቆሰሉትንም በማከም ትረዳለች ስል ከሷል። ቻድ፣ ደቡብ ሱዳንንና የሊቢያው ብሔራዊ ጦር ኤልኤንኤ የቀረበባቸውን ክስ አስተባብለዋል። የሱዳን መገናኛ ብዙሀን ክሶች። በርካታ በሱዳን የሚገኙ የግል መገናኛ ብዙሀን በርስ በርስ ጦርነት ውስጥ ጎራ ለይቶ ቢቆሙም አንዳንዶቹ ግን ለመሪ ተገዢ መሆናቸውን አሳይቷል። የሱዳን ጦር የመንግስት መገናኛ ብዙሀንን በመቆጣጠሩ የጦርን የዕለት ተዕለት እንቅስቃሴ በስፋት በማስተዋወቅ ረገድ ውጤታማ ሆነዋል። አብዛኛዎቹ የውጭ ሚዲያዎች ይፋዊ መግለጫዎችን በነዚህ መገናኛ ብዙሀን በኩል ስለሚያገኙ በውጭ ያለው ትርክት ለመቆጣጠር አስችሎታል። ለሱዳን ጦር የወገኑ መገናኛ ብዙሀን በአጠቃላይ የጦሩን ድሎችን በማጉላት የፈጥኖ ድራሽ ኃይሉን ሳራ በመዘገብ ተጠምደዋል። በአንጻሩ የአርኤስኤፍ ድጋፍ መገናኛ ብዙሀን ደግሞ የአማጼ ቡድኑ ድል እያጋነኑ የሰራዊቱን ሽንፈት ያሳያሉ። የሱዳን ጦር ከሚደግፉት ታዋቂ የግል መገናኛ ብዙሃን መካከል አልሱዳኒ ጋዜጣ፣ ታይባ ቲቪ፣ አልሞዋጊግ፣ አልኡም፣ ባጅ ኒውስ እና ንትባሃ ይገኙባቸዋል። አርኤስኤፍን ከሚደግፉት መካከል ደግሞ አል ሀጌጋ ቲቪ፣ አሳይሃና፣ ሴና ኦንላይን ጋዜጦችና መቀመጫውን በተባበሩት አረብ ኤምሬትስ ያደረገው የኤረም ኒውስን ይጠቀሳሉ። ሆላንድ አምስተርዳም የሚገኘው ራዲዮ ዳባንጋ ከአርኤስኤፍ ጋር ግንኙነት ያላቸው የሲቪል ፓርቲዎችን እንደሚደግፍ ይታመናል። በፓሪስ የሚገኘው ሱዳን ትሪቡንና ዳርፉር ሀያ አራት ድረገጾች ደግሞ ገለልተኛ እንደሆኑ ይቆጠራል። አስከፊው ሰብአዊ ቀውስ የተባበሩት መንግስታት ድርጅት የሱዳን የእርስ በርስ ጦርነት በአሁኑ ወቅት በዓለም ላይ የከፋውን ሰብአዊ ቀውስ አስከትሏል ብሏል። አንዳንድ የሱዳን ክፍሎች ለራብ እየተጋለጡ ስልም አስጠንቅቋል። የተባበሩት መንግስታት ድርጅት ጦር ሰራዊቱንና አርኤስኤፍ እርዳታን በማደናቀፍ ከሷቸዋል። እንደ ዓለም አቀፉ ስደተኞች ድርጅት ወይም IOM ዘገባ ከሆነ እስከ መጋቢት ድረስ ሱዳን ከ11 ሚሊዮን በላይ ሰዎች ተፈናቅሎባታል። ይህ አሐዝ የእርስ በርስ ጦርነቱን ከጀመሩ በፊት ከመጀመሩ በፊትና በኋላ የተፈናቀሉትን ያጠቃልላል። የተባበሩት መንግስታት ድርጅት ግብጽን ጨምሮ 3.8 ሚሊዮን ሱዳናውያን ወደ ጎረቤት አገራት አገራ ተሰደዋል ብለዋል። እነዚህ ሱዳናውያን ወደ ኢትዮጵያ፣ ደቡብ ሱዳን፣ መካከለኛው አፍሪካ፣ ቻድ፣ ሊቢያ እንዲሁም ሱዳንን ወደ ማስተዋስ ነው ኡጋንዳ ተሰደዋል። ግብፅ 1.5 ሚሊዮን ሱዳናዊያን ስደተኞችን፣ ደቡብ ሱዳን 1 ሚሊዮን፣ ቻድ ከ767,000 በላይ፣ ሊቢያ ከ240,000 በላይ፣ ኢትዮጵያ ከ71,000 በላይ፣ ኡጋንዳ ከ7,000 በላይና መካከለኛው አፍሪካ ከ41,000 በላይ ስደተኞች እያስተናገዱ ነው። ከሱዳን ህዝብ ግማሽ ያህሉ ማለትም ቢያንስ 24.6 ሚሊዮን ሰዎች አስቸኳይ የምግብ ድጋፍ እንደሚያስፈልጋቸው የመንግስታቱ ድርጅት አስታውቋል። በዓለም አቀፍ ደረጃ ረሃብ ላይ ክትትል የሚያደርገው ዘፋሚን ሪቪው ኮሚቴ ወይም ኤፍአርሲ ናሲ 2024 ላይ እንደገለጸው ከሆነ ረሃብ በሰሜን ዳርፉር በሚገኙ የተፈናቃዮች መጠለያ ጣቢያዎች ና በሌሎች አገሪቱ ክፍሎች ውስጥ ተስፋፍቷል። በሱዳን ጦር የሚመራው መንግስት የረሃብ ዘገባዎችን በተደጋጋሚ አስተባብለዋል። የጨለማው ዘላቂ የተኩስ አቁም ስምምነት ተስፋ በአገራዊና ዓለም አቀፍ ሸማጋዮች በኩል በርካታ ውይይቶች ቢካሄዱም የሱዳን ጦር የፈጥኖ ድራሽ ኃይሉ ታጣቂዎች ከሁሉም የከተማ አካባቢዎች ለቆ እንዲወጡና ትጥቅ እንድፈቱ በመጠየቁ ከስምምነት ልደረስ አልቻለም። አርኤስኤፍ በበኩሉ የጦሩን ቅድመ ሁኔታዎች የሰላም ጥረቶች ለማደናቀፍ የታለሙ እንቅፋቶች ስል ተቃውሟቸዋል። እንደ አውሮፓውያን አቆጣጠር በነሐሴ 224 በአሜሪካና በሳውዲ አረቢያ አደራዳርነት ጄኔቫ ላይ የተሞከረው ሽምግልና ጦሩ ባለመገኘቱ ምክንያት ከከሸፈ በኋላ ውይይቱ ቆሟል። በተለይ በአሁኑ ወቅት የሱዳን ጦርና ደጋፊዎቻቸው ያገኙት ካለው ድል አንጻር ድርድሩ በቅርቡ እንደገና ይቀጥላል ተብሎ አይታሰብም። ከጄኔቫው ድርድር መክሸፍ በኋላ ሁለቱም ወገኖች ጦርነቱን አጠናክሮ በመቀጠላቸው የሰላም ድርድሩ ተስፋ አመንምኖታል አመንምኖታል። አሜሪካንን ጨምሮ ምዕራባውያን ሀገራት ከተፈላላሚ ወገኖች ጋር በተገናኙ ድርጅቶች ላይ ማዕቀብ ጥሏል። ማዕቀቡ ጀነራል አብደል ፋታህ አልቡርሃንንና ሄሜትን የጀመረ ነው። የትራምፕ አስተዳደር በሱዳን ላይ ያለው ፍላጎት አነስተኛ ሲሆን አንዱን ወገን መደገፍ እንደማይፈለግና ጦርነቱን ለማስቆም ሙሉ በሙሉ ቁርጠኛ መሆኑን ተናግረዋል። የትራምፕ አስተዳደር በዓለም አቀፍ የታሪፍ ጦርነትና በሌሎች ቀውሶች ላይ ትኩረት በሚያደርግበት በአሁኑ ወቅት የሱዳን ተፋላሚ ኃይሎች እንደ አፍሪካ ህብረትና የጋድ ባሉ ክልላዊ ተቋማት ተጽዕኖ ሊደረግባቸው እንደማይችል ግልጽ ሆኗል። ሚኪ ነኝ፣ እስካሁን ድረስ አብሬያቸው ቆየሁት። ከሚኪ ታቦር ኢንፎ ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኒ መረጃ አገኘ። ሰላም ቆዩልኝ።